የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ከእስራኤል ጥቃት ቀደም ብለው ወደ ኢራን ሰርገው የገቡት የሞሳድ ሰላዎች ምን አደረጉ? ከሳምንታት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጫ አይመስልም ነበር። ሁለተኛ ሳምንቱን የያዘው የሁለቱ ሀገራት አቋራጭ መጠቃል ጋብ ሳይል ቀጥሏል። እስራኤል ከመጀመሪያዎቹ የኒውክሌር ማዕከላትና ወታደራዊ ተቋማት ኢላማ በማድረግ ጥቃት እንደምትፈጽም ስትገልጽ መቆየቷ ይታወቃል። ኢራንም በረጅም ርቀት ሚሳኤሎችና ድሮኖች በእስራኤል ላይ ያጸፋ ጥቃት እያካሄደች ነው። ከመሬት በታች የሚገኘውን የኢራን የኒውክሊየር ተቋማትን ለማውደም የአሜሪካን ድጋፍ ስትቀይ ስትጠይቅ ቆይታ እሁድ ማለዳ ላይ አሜሪካ፣ ኢራን ውስጥ ጥቃት በመፈጸም እስራኤል ጎን መቆሟን በይፋ አሳውቃለች። አሁንም ቀጥሎ የሚከሰተው በመካከለኛው ምስራቅ እና በባህር ሰላጤው ባሻገር ከፍተኛ ተጽዕኖ የሚኖረው ቀውስ ምን ሊያስከትል ይችላል የሚለው ለማወቅ ዓለም በስጋቱ ጉዳይ እየተከታተለው ነው። ይህ እንደ ተጠናከረም መልኩና የቀየረ የመጣው የእስራኤል ኢራን ግጭት ሰኔ 6 2017 ዓ ም ሲጀመር የእስራኤል የስልላ ተቋማት ሞሳድ ሚናው ምንድን ነበር? ከጥቃቱ በፊት ኢራን ውስጥ ምን ያደርግ ነበር? ምንስ አደረገ? የሚለውንም በዝርዝር ይዘን እንቀርባለን። ኢራን ውስጥ የሰነበተው ሞሳድ ምን እየሰራ ነው? የኢራን ህዝብ ዘጠና ሚሊዮን ነው፣ የእስራኤል ህዝብ 10 ሚሊዮን አይሞላም። የቆዳ ስፋቷም እንዲሁ ናቸው። በወታደራዊ ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት ግን በስለላ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ የለውም። ከኢራን ሳይንቲስት ጋር አብሮ ይራመዳል፣ ግን አይጨበጥም። ከኢራን ጀነራሎች ጋር አብሮ ይታደማል፣ ግን አይተኩስበትም። ከኢራኖች መንፈስ ሆኖባቸዋል። አንዳንድ ጊዜ የኢራን ከፍተኛ ባለስልጣን የሌላቸው መረጃ ሞሳድ ሊኖረው ይችላል። ሞሳድ የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም የገቡት ኢራን ነው የከረሙት። ሰርገው ገቡ የሚ የሚሉ አገላለጽ ልክ የሚሆነው በከፊል ነው ይላል። ምክንያቱም ሞሳድ ዜግነት አለው እንዴ የአገሬ ሰው መልመሎ ነው የራሱ የሚያደርገው ይላል። ምናልባት አንድ አገር ምክትል መከላከያ ሚኒስተር የሞሳድ መኮንን ሊሆን ይችላል። ምናልባት የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ሚስጥሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቀርም ይችላል። የሞሳር ሰላዮች ኢራን በስቅላት ቀታ የምትጨርሳቸው አይደሉም። ረቂቅ ናቸው። በረወት ይታገዛሉ። ከእስራኤል ከለላም ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። ገድሎ የሚሸሸው የሞሳር ሰላይ ግን አይታይም። ድምፅም ጠረንም ዱካም የለውም። ይህ ምን ይሉታል? የሐማሱ የፖለቲካ መሪ እስማኤል ሀንዬ በእነርሱ በተዘጋጀለት ዘወትር የሚያርፍበት ጥበቃው በተጠናከረ እንግዳ ማረፊያው ሳለ ነበር በቴህራን ውስጥ የተገደለው። ግን ማን ገደለው? ዛሬም እንቆቅልሽ ሆኖ ቀርቷል። እነሱን ጨምሮ ጉምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገለዋል። ሞሳድ ቤቱ ቴላቪቭ አይደለም፣ ቤቱ ቴህራን ነው። የሞሳድ መናኸሪያ ከቴላቪቭ ይልቅ ቴህራን ነው። ኢራን የሞሳድ ዋና መስሪያ ቤት በቴላቪቭ በምትደበድበው ራሱ ብትደበድበው ጉያው ብታጸዳ ይሻላል ነበር የተባለው። ለዚያ ይሆናል ለመሆኑ ሞሳድ በዚህ ግጭት የመጀመሪያ ቀን ምን አሳኩ? በአጭር ቀናት ውስጥ አስገራሚ ስራ ሰርተዋል። ጥበባቸው ሲታይ ደግሞ ደራሲ ማሞድነ አላጋነኑም ያስብላል። በሁለት ቀን ደርዘን የሚሞሉ የኒክለር ሳይንቲስቶች እንዲሁም ሌላ ሁለት ደርዘን ጄኔራል መግደል የትኛው ሀገር የሚያሳካው ነገር አይደለም። በዓለም ጦርነቶች እንኳ ተሰምቶ አያውቅም። የሞሳድ ሰላዮች መኮንኖች ሁለት ቁልፍ ተልእኮ ነበር የተሰጣቸው። የመጀመሪያው የኒክለርና ሚሳኤል ቀጠናዎች መሰለል አንዱ ነው። የኢራን ከፍተኛ ወታደር የኒክለር ሳይንቲስት ማምከን ሌላኛው ተልዕኮ ነው። ሁለቱም ተሳክቶላቸዋል። ለወራት የተደረገው ዝግጅትም ኔታንያሁ እንዳመኑት የኢራን የኒውክሊየርና የሚሳኤል ፕሮግራም አፈር ለማድረግ የወራት ዝግጅት ተደርጓል። ሰፊ ልምምድም ሲደረግ ነበር። በተለይ በመጨረሻዎቹ ሳምንት ዝግጁ ሆነው ከፍተኛ ደረጃ አድርጎ ነበር የሚጠበቀው ዶናልድ ትራምፕ ሲፈቅድ ብቻና ብቻ ነበር ትራምፕ ኢራንን በ60 ቀናት ስምነት ካልደረሰች ውርድ ከራሴ ሲሉ ቆይተው ስልሳ አንደኛው ቀን ኔታናዊ የልባቸው ሳይደርስ አልቀረም። የተቋመጠለት ነገር ግን ለማሳካት ከፍተኛ ጉጉት ነበራቸው። ኢራን ምናልባት ስምነት ላይ ከደረሰች ትራምፕ ማሳመን ፈተና የሆንባቸው ነበር። ኢራን ከዚህ ጊዜ ስድስተኛው ዙር ድርድር ለማድረግ ዝግጁ ነ ነበርኩ አለች። የኢራን አመራር በፍጹም በኦማን የሚደረገው ድርድር ሳይለይለት ኔታናዊ ይደፍረናል ላአላሉም ነበር። ከፍተኛ መዘናጋት ነበር። ከአያቶላህ ጀምሮ አማካሪያቸውም ጭምር ትንሽ ድንጋጤ የገባቸው አሜሪካ ከባህርና ኩዌት ዲፕሎማሲያ ቤተሰቦቻቸው ማስወጣት ስትጀምር ነበር። አሜሪካና እስራኤል በነገታው ኢራን ላይ ስለሚደርሰው መብረቃዊ ጥቃት ሁሉን ጨርሰው ነበር። የእስራኤል ፓይለቶች ሰላጅ በጥንቃቄ ያደረጉትን ዝግጅት ለወራት የዘለቀውን ልምምድ ፍሬ ያፈራ ኢራን በምንም ምልክት ማየት አልቻለችበት። ለዚሁ ነው በመጨረሻ ሰዓት ታዲያ የኢራን ከፍተኛ ጄኔራሎች እስራኤል ጠቃ ልትሰነዝር ትችላለች የሚለው ነገር አሳስቧቸው ስብሰባ ጠሩ። የእስራኤል አብዮታዊ ዘብ የአየር ኃይል ጄኔራሎች ናቸው ሁልጊዜም የሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ ምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳር ግን ይህን ያውቅ ነበር። ቁልፍ ስብሰባቸው እዚያው ምድር ቤት እንደሚያደርጉ መረጃው ነበረው። ሁለቱን ኮማንዶች በአንድ ጊዜ ተገደሉ። አየርና የድሮን ስምሪት ዋና አዛዥም ይገኙበታል። ኢራን ከፍተኛ መኮንን ለቢቢሲ ሲናገር ሁሉም በአንድ መገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለም፣ ትዕዛዝ ማኒስት የእዙ ሰንሰለት ከላይ ተቀነጠሰ ብለዋል። እነዚህ ጀኔራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መንገድ ነው ልዩ የሚያደርገው። ሌሎች ኮማንዶች ደግሞ በቤታቸው ተገድለዋል። ከቤተሰቦቻቸው እንኳ አገር ሰላም ብለው በተኙበት ተገድለዋል። የኢራን አብዮታዊ ዘብ ዋና አዛዥ እና የኢራን አስቸኳይ ጊዜ ወታደር አዛዥ እንዲሁም የእነዚህ ማዘዣ ዋና ማስሪያ ቤቶች ሁሉም በተቀናጀ ሁኔታ በጥቅም ውጭ ተደርገዋል። ከዚያም በኋላ ዋና ተልዕኮ የኢራን አየር መቃወሚያና ራዳር ማምከን ነው። የእስራኤል የስለላ መስሪያ ቤት እነዚህ መታወቂያቸው የት እንደሚገኝ አጥንቶ ጨርሷል። ይህ መረጃ ለእስራኤል አየር ኃይል ተላልፎ ተሰጠ። ገና ከመነሻውን እንዳልነበር አደረጉት። በዚህ የተነሳ ነበር እስራኤል መከላከያ በኢራን ሰማይ እንዳሻው መምነሽነሽ የቻለው። ሞሳድ ቡድን በኢራን የእስራኤል አየር ኃይል ይህንን ዘመቻ የሚፈጽምበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህም የባለስቲክ ሚሳይል ማስተኮሻ በጥንቃቄ ከጥቅም ውጭ ማድረግ ነበር። ይህም ለማሳካት በመቶ የሚቆጠሩ የሞሳድ መኮንኖች ግማሾቹ በኢራን ቀሪዎቹ በቴላቪቭ ቢሮ በተቀናጀ ተሳትፎ አድርገዋል። በዚህ ተግባር ላይ በተለይ ለሞሳድ የሚሰጠው ኢራናዊ ብቻ የያዘው አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚያ ጓድ ስር የሚገኙ ሞሳድ ኮማንዶዎች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎች ከምድር ወደ አየር የሚወነጨፉ የኢራን ሚሳይል በተጠመዱበት ማስተኮሻ አቅራቢያ ተክለው ነበር ሞሳድ ከዚያ ሌላ ወደ ኢራን አስርጎ ያስገባቸው የርቀት መቆጣጠሪያ የተበጀላቸው ድሮኖች ተጠምዶ ሲጠብቅ ነበር። ድሮኖች የገቡበት በዚያ ጦርነት በጣም ቀደም ብሎ ነበር። ጊዜው በትክክል ለመናገር ከጉዳዩ ስሱነት የተነሳ እስራኤል የመረጃ ምንጮች ፍቃደኛ አይደሉም። እነዚህ ድሮኖች ያጠመዱበት መለስተኛ የእዝ ጣቢያ ከፍቶ ነበር። አሜሪካ ሰራሽ ጀቶች በእነዚህ ማዘዣ እየታገዙ በቀላሉ ኢላማ መምታት ቻሉ። ከሰማይ ተመተው እንጥላለን የሚል ስጋት ሽው ሳይልባቸው ማለት ነው። የኢራን አብዛኛው የአየር መቃወት ተመቱ ከጥቅምቱ ጥቃት ጊዜ ነው። በረጅም ርቀት ተምዘግዛጊ ሚሳይሎች የኢራን ኤስ 300 ሚሳይል ስራ ከጥቅም ውጪ የተደረጉ ያኔ ነው። በቅርብ ቀናት የእስራኤል አየር ኃይል ትኩረት ያደረገው ከመሬት የሚተከሉ ራዳርና ማስተኮሻ ላውንቸሪ ላይ ነው። ጥቃቱ ከመጀመሩ ቀደም ብሎ እስራኤል ይህንን ስርዓት ሽባ የሚያደርግ የስለላ መኮንን ያሰናድታ ነበር። የሞሳድ መኮንኖች የቀረውን የኢራን ሚሳይል ስርዓትን ለማ ከፍከፍ ቀደም ብለው አስርገው ያስገቧቸው ድሮኖች በጥቅም ላይ ውለዋል። እስራኤል ጥቃት ስትጀምር ድሮኖቹ ስራ እንዲጀምሩና ቴሄራን አቅራቢያ ስፋሃጃም በወታደራዊ ጦር ሰፈር ወደሚገኙ ከምድር ወደ ምድር የሚወነጨፉ ሚሳይል ወደተጠመዱባቸው ማስተኮሻ መውረር ጀመሩ። ከዚያ ጥቃቱም ድሮኖቹ የኢራን ባላስቲክ ሚሳይሎች ወደ እስራኤል ከመተኮሳቸው በፊት ሊያወርሟቸው ይችላሉ። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥማቸው ነበር ብሎ ነበር። ምናልባት ኢራን 300 እና 500 ባላስቲክ ልትተኮስ ትችላለች በሚል ሌሊቱ የተሰራው ይህ አደጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበር። የሆነው ግን በተቃራኒ ሆነ። ኢራን በፍጥነት ምላሽ ለመስጠት አቅም አጣች። ብዙ ጥረትና መደናበር ያውም ከሰዓታት በኋላ መቶ ድሮኖች ወደ እስራኤል ተኮሰች፣ በቀላሉ ተመቱባት። ከመጀመሪያው ጥቃት በኋላም እስራኤል ጦር የኢራን ባላስቲክ ሚሳይል መደብደቡን ቀጠለበት። የኢራን አገግማ ጥቃት እንዳትሰነዝረ አቅም ለማሽመርመር ነበር። በርካታ ማስተኮሻ፣ ከምድር ወደ ምድር ተምዘግዛጊ ሚሳይሎች፣ ተጨማሪ ወታደራዊ ቁሳቁሶች አውድመናል። በምዕራብ ኢራን አንድ የተለየ ማስተኮሻ በኮንቲነር ውስጥ ተደብቆ አግኝተው አውድመናል ብለዋል። የእስራኤል መከላከያ የሰጡት መግለጫ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሚኒ እስራኤል ዋጋ ታገኛለች በሚል ለበቀል ዝተዋል። ኢራን በእስራኤል ጥቃት የተከፈተባት ዕለት አንስቶ በኢራን ላይ በእስራኤል ላይ ያጸፋ ጥቃት እየፈጸመች ነው። አሁን ደግሞ አሜሪካ ጥቃት ውስጥ መሳተፉ ሀገሪቱ ወረራ እንዳለ እርምጃ እንደትገባ ሊከፋ ይችላል ተብሎ ተሰግቷል።